ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰነበታችሁ። ባለፈው በአዲስ ርዕሰ ጉዳይ ተገናኝተን የተመማርን ሲሆን ዛሬ ደግሞ በሌላ ርዕሰ ጉዳይ ተመልሻለሁ። እንድና የተከበራችሁ የቻናላችን ቤተሰቦች እንግዲህ እንደሚታወቀው በዚህ ቻናል አዳዲስና የቴክኖሎጂ አስተማሪ መረጃዎችን በየጊዜውና በየሰዓቱ የምንለቅ ሲሆን አዳዲስና አስተማሪ ነገሮች በየጊዜው እንዲደርሷችሁ ከፈልጋችሁ በመጀመሪያ ለዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብሁ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮን እንድጀምሩ አሳስባለሁ ማለት ነው። በቀጥታ ወደ ዛሬው ወርሰ ጉዳይ እናልፋለን ማለት ነው። የዛሬው ወርሰ ጉዳያችን የሚሆነው የቲክታክ አካውንት ሎኬሽናችን ወይም ደግሞ አድራሻችን እንዴት መቀየር እንደምንችል እያንዳንዱን አንድ በአንድ አሳያችኋለሁ ማለት ነው። ና የተከበራችሁ የቻናላችን ቤተሰቦች እንግዲህ የቲክታክ አካውንት ሎኬሽናችን ማንም ሰው እንዳያውቀው ወይም ደግሞ የት እንዳለን እንዳይታወቅ ከፈለጋችሁ ሎኬሽኑን በምን አይነት መንገድ መቀየር እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በቀጥታ ወደ ዋናው ርዕሰ ጉዳያችን እንገባለን ማለት ነው። የቲክታክ አካውንታችሁን አድራሻ ለመዝጋት ከፈለጋችሁ አሁን የማሳያችሁን ወሳኝ ሴቲንግ ማስተካከል ይኖርባችኋል። በቀጥታ ወደ ቲክታክ አፓችሁ ትገባላችሁ። የቲክታክ አፓችሁን አንዴ ክሊክ እንዳደረጋችሁት በቀጥታ ይከፍትላችኋል ማለት ነው። ከዛም ፕሮፋይላ ፕሮፋይላችሁን አንዴ ክሊክ እንዳደረጋችሁት በዚህ መንገድ ያመጣላችኋል ማለት ነው። ከዛም በመቀጠል ከላይ ማለት ነው ሶስት ሰረዞች አሉ። እነዚህን ሶስት ሰረዞች አንዴ ክሊክ ታደርጋላችሁ ማለት ነው። ሶስት ሰረዞችን ክሊክ እንዳደርጋችሁ በዚህ መንገድ ያመጣላችኋል ማለት ነው። ከዛም እናንተ ከአራቱም ሴቲንጎች ማለት ነው ሴቲንግ ኤንድ ፕራይቬሲ የሚለውን አንዴ ክሊክ ታደርጋላችሁ። ከዛም በዚህ መንገድ ያመጣላችኋል ማለት ነው። ከዛም በመቀጠል ፕራይቬሲ የሚለውን አንዴ ክሊክ ታደርጋላችሁ። ከዛም ፕራይቬሲ የሚለውን ክሊክ እንዳደርጋችሁ በዚህ መንገድ ሲያመጣላችሁ ሎኬሽን ሰርቪስ የሚለውን ማለት ነው አንዴ ክሊክ ታደርጉታላችሁ። ሎኬሽን ሰርቪስ የሚለውን አንዴ ክሊክ ካደረጋችሁት ፐርሚሽን ይፈቅድላችኋል። በዚህ መንገድ እንዳመጣላችሁ ማለት ነው በቀጥታ ማለት ነው ከታች እንደምትመለከቱት ኔቨር የሚላለ ኔቨር የሚለውን ማለት ነው ወይም ደግሞ ይህች ቀስቷ የምታመለክታትን አንዴ ክሊክ ታደርጋላችሁ። ከዛም በዚህ መንገድ ያመጣላችኋል። ኦፕን ሴቲንግ ትሉታላችሁ ማለት ነው። በዚህ መንገድ እንዳመጣላችሁ ኦፕን ሴቲንግ የሚለውን አንዴ ክሊክ ታደርጋላችሁ። ኦፕን ሴቲንግ የሚለውን ክሊክ እንዳደርጋችሁ በቀጥታ ወደ ውስጥ ያስገባችኋል። ከዛም ፐርሚሽን የሚል አለ። ፐርሚሽን የሚለውን ማለት ነው አንዴ ክሊክ በማድረግ ፐርሚሽን ኖት አሉ የሚለውን እንመርጥለታለን። ከዛም በዚህ መንገድ ፐርሚሽን የሚለው እንደነካነ ሎኬሽን የሚል አለ። ሎኬሽን የሚለውን ማለት ነው አንዴ ክሊክ እንዳደረግ ነው በዚህ መንገድ ያመጣልናል። ከዛም እንደምትመለከቱት ከታች ማለት ነው ድኖት አለው የሚለውን እንመርጥና በቀጥታ ማለት ነው ባክ እንለውና እንመለሳለን ማለት ነው። በዚህ መንገድ የቲክታክ አካውንታችሁን አድራሻ አድራሻ መዝጋት ወይም ደግሞ መቀየር ከፈለጋችሁ በዚህ መንገድ መቀየርና መዝጋት ትችላላችሁ ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች የዛሬውን ቪዲዮ በዚህ የምናጠናቅቅ ሲሆን ሁልጊዜም በዚህ ቻናል አዳዲስ የቴክኖሎጂ መረጃዎች እንዲሁም የተለያዩ ኢንፎርሜሽኖችን ማለት ነው በየጊዜውና በየሰዓቱ የምንለቅ ሲሆን አዳዲስ የቴክኖሎጂ መረጃዎች በየየው በየሰዓቱ በለቀቅነ ሰዓት ቀድሞ ከእናንተ ጋር እንዲደርስ ከፈለጋችሁ በዚህ ቻናል አዲስ የሆናችሁ ወይም ደግሞ ለቻናሉ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቻናሉን ቤተሰብ እንድትሆኑ እያሳሰቡኝ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። የተለያዩ ሀሳብና አስተያየት እንዲሁም ደግሞ ጥያቄዎች ካሏችሁ ማለት ነው፣ ሀሳብ፣ አስተያየት፣ ጥያቄያችሁን ኮሜንት ላይ ወይም ደግሞ በቴሌግራም ቻናላችን ላይ በውስጥ እንድትጽፉልን እና ሀሳባችሁን እንድታጋሩን በማንኛውም ሰዓት ጥያቄያችሁን ወይም ደግሞ ሀሳባችሁን የምንመልስ ይሆናል ማለት ነው። በሌላ ርዕሰ ጉዳይ ወይም ደግሞ ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሆኑ። ባይ ባይ።